አረ ውዶቼ፣ የብሬ ነው የምላችሁ። በቃ ነፍሬ የላችኋለሁ፣ በሳቅ ልቅ ብያለሁ። የብር የብር ስቄ ስቄ ለብቼ እንደ እብድ። ሰላም ጤና ይስጥልኝ፣ እንደምን ቆያችሁ የጃናሪ ተከታታዮች? እረ ተው፣ ሰው ትግስቱን አታስጨርሱ፣ ተዉ። ዛሬውማ በስማ ትግስት ያስጨረሰ መልክት ነው በቃ። የመጨረሻ ትግስት ጽግ ከአናቷ ላይ ነው የወጣው የሀይሚ ማለት ነው። እኔ አይፈረድባትም ልክ እኮ ነች። እናቴ ልክ ነች፣ የምር ልክ ነች። በቃ ሁሌ እኔ አዋቂ ነኝ፣ ሁል ጊዜ እኔ ነኝ አዛዥሽ፣ ሁል ጊዜ እኔ ነኝ መሪሽ። ምድረ ቅፍንዳ እንዴ ላፋችሁ መጽዳጃ መጽዳጃ ቤት አዘጋጁበት፣ እኛ ላይ አስዛዱብን ብላለች ልዕልቷ። በቃ ተናገረች። ልክ እኮ ናት እናንተ። ይሄንን ሩዝ ትቀቅሉና ትውጡ፣ ትውጡና ትመጡና ሀይሚ ላይ አፋችሁን ትከፍታላችሁ። ክፍታ ብሩክ የራሱ እንደዛ አልከፈተባትም። አፉል ምን ሆናችሁ ነው እናንተ? እኔ እኮኔ ነገ ማስተዳደርሽ ቀሪ ህይወት ሽን ከአንቺ ጋራ ነው የምኖረው። አስባላችኋት እኮ ልይቷን እናንተ። ናችሁ ከእሷ ጋር ቀሪ ህይወቷን የምትኖት ወይስ እሷ ራሷ ናት? ለምን ሰው እንደዚህ የምትፈታተኑት? ተው እንጂ በትንሹም በትልቁ ምኝኝኝ ኧረ ሀይሚዬ ትግስቷን ያልቆ ነው የሁሉ ነገር። የምሬን ነው የምላችሁ። አሁን ቀጥላ ምን አለች ደግሞ? አሁን እኮ እኔ ነኝ እኔ ነኝ የሚል አይጠፋም። ነው እንደዛ ነው መሰለኝ ነገሩ። እና ፈስ ያለበት ምናምን አይችልም፣ ዝላይ አይችልም ነው ቅማ። ብዬ እኔ ልቀጥል ልጨርስልሽ። እንትን ያለበት ብለሽ ነው ያቆምሽው። አይ ቲንክ ያው ፈዚ ያለበት ዝላይ አይችልም ነው። አዎ፣ አሁን ይመጡና እኔን ነው እንደዚ ሰደበችን በቅኔ እንደዚ ተባልን እያሉ በባለፈው ሁኔታ መልስ ስትሰጥ ምንድን ነው መልስ ሰታ ማለት ነው ይሄ ሀይሚዬ እንትን እንትን አይደለችም ምናምን እያሉ ጀጅ ሲያደረጓን ነበር። ትክታክ ላይ ብላይ ተዘፍዝፈ ማለት ነው። ከዛ ሁሉንም እኔን ሀይሚን በራሳችሁ ጫማ ትለኩኝ ምናምን እንደዛ መልስ ሰጥታ ነበረ። እሷ እኮ መታ እንደዛ አለችን እያሉ እኝኝ ሲሉ ነበረ። እና ላትላችሁ ነው ራሳችሁ ናችሁ እኮ የደረሳችሁባት። አንቺ ድንግል ከሆንሽ መኪና እንገዛለን እያላችሁ ለአጫችን ስትተፉ የነበራችሁ እናንተ ናችሁ። ደረሳችሁ እንጂ አልደረሰችባችሁም። ሰው ደግሞ የራሷን ማንነት ወታ ተናገረች። የምናቅ እናቃታለን። በመናገሯ እንደዛ መልስ በመስጠቷ ብንናደድም ግን አንዳንድ ጊዜ ደስ ይላል መልስ መስጠት። ዝምታን ልክ እንደ ፍራቻ የምታየው ሰዎች አላችሁ። ሰው ዝም ሲላችሁ እንደ ፍራቻ የምታየው አላችሁ። አዎ የሆነ ጊዜ ደግሞ እንዲሁ የድሮዋን ፎቶ እያመጣችሁ ልታሸማቅቁት ስትሉ፣ ያን ጊዜ መልስ ሰታ ስትቃጠሉ ነበረ። እራሳችሁ ባደረጋችሁት ነገር መልስ ስሰጣችሁ ትቃጠላላችሁ። ምድረጭ ጎጎት ፊት እስቲ አንበሳ ከሆናችሁ የድሮ ፎቶችሁን አውጡ ለጥፉ፣ እስቲ እኔ እናያችሁ እስቲ፣ እኔ ወደ አረብ ሀገር ስትመጡ የተነሳችሁት ፎቶ በራስሽ የምታፍሪ ድመት ፊት። እኔ እንኳን ቶ ትን ትክታክሌ ስለጥፍ ነው የራሴን፣ ምንም እንትን የሚያሳፍረኝ ነገር የለም። የዛን ያክል ዝንጅብል ፊት ነገር ነበርኩኝ። ምን ይሄ ምንድነው ይሄ? በቆሎ ተፈልፍሎ የቀረው ቆረቆን እንዳደለ ኦሮሞና ረዋ የሚባለው እንደዛ ነገር ነበርኩኝ። ምንድን ምንም የሚመጣ ነገር የለም ምክንያቱም እኔ ህይወት ኔ የምኖረው ማንም አያስተዳድረኝም። እኔ ቢጎልብኝ እኔ ቢቸገር፣ ማንም ማንም አይሰጠኝም፣ ማንም ምንም አያደርግልኝም። ሰው ሲያከብረኝ ነው የማከብረው እንጂ ዘሎ የሆነ የኔን መብት የሚጋፋ ከሆነ አይዶን ኬር እና፣ ሰውን ተአንቅም በላይ ትግስት አታስጨርሱ። ሀይሚ ትግስቱ አልቆኮ ነው መዳጃ ቤት አዘጋጁ፣ እኛ ቤት አትዘጋ፣ እኛ ላይ አትዛዱብን ያለችው እኮ ትግስቷ አኳለቀ። ድናት ተዉ፣ እናንተ ብስማም ናችሁ። ኧረ፣ ፈጣሪ እንደው ልብስታችሁን የምንም አልልም፣ እግዚአብሔርን ነው ምላችሁ። ብስማም አሁን በዚህ አመት ታወራላችሁ። አመት በራሳችሁ እጅ በራሳችሁ አፍ ዘላችሁ ሰው መብትን ተጋፍታችሁ፣ ነጣነታቸውን እኳ አሳጣችኋቸው በጌታ ስም። ያንን የፕራንክ ቪዲዮ ትናንትና ያመጣው ብሩኬ ሰሞኑን ድራማ ስለነበረ እናንተን ፈታ ለማድረግ ብዬ ነው አለ። እንደገና ደግሞ ያው ሀይሚኒም ለመካስ ያክል ነው ብሎ አወራ ብሩኬ። በቃ እንደ ፕራንክ ነገር የመጣ ነገር ነው። ሀይሚ ደግሞ ፕራንክ መሆኑ አላወቀችም። የእውነት ስለመሰላት ተናዳ ስለነበረ ስለመታችሁ ብዙ ነገር አወራችሁ፣ ብዙ ነገር። በቃ ስለማይመለከታችሁ እከካሞች አንቺ ራስሽን አስከብረሽ ታውቂያለሽ? እንደዚ፣ ራስህን አስከብር እያልሽ ነገር የምታቀጣጥሪ የአንቺ ገበና ማን ያውቃል? የራስሽን ራስሽ ነሽ የምታውቂው። ፎቶ ሳትለጥፉ እንኳን በሰው ፎቶ የምትዞሩ የራሳችሁን ፊት እንኳን ደብቃችሁ ሰውን ከፍ ዝቅ ለማድረግ የምትሞክሩ አላችሁ ሽልጥልጦች። አንዳንድ ጊዜ ነገር ሲበዛ እውነት ይደብራል። የምሬ ነው ምላችሁ፣ ዶቼ በጣም ያስጠላል። እኔ ለራሴ አንዳንዴ ያስጠላኛል። እንደዚ የሆነ ሀሳብ መስጠት ማለት ነው። የሆነ ባላይ የማልፍበት ሰዓት አለ። ምክንያቱም ብሩኬ እና ሀይሚ ናቸው ህይወታቸውን የሚኖሩት፣ እኔ አይደሉም የእነሱን ህይወት የምኖረው። እንዴ ምንሆናችሁ ነው? ሁልጊዜ ተቆጣጠሬ ብሩኬ እንደዛ አድርግ፣ ሃይሚ እንደዛ፣ ብሩኬ ለምን እነሳችሁ? እንዴ፣ ነገ እኮ እኔ ከእነሱ ጋር አልኖርም። እነሱ ናቸው ህይወታቸውን የሚኖሩት። እንዴ እኔ ከኋላ ቀሪ ነኝ። አንዳንድ ጊዜ ሳስበው እኔ ደንቆሮ ነኝ። እንዲ ምን ሆኜ እኖራለሁ ለራሴ ማለት ነው ራሱ። የምሬን ነው የምላችሁ ግን ስሜታዊ ስለሚያደርጋችሁ አንድን ሰው ስለስትወዱ ምናምን ነገር የሆነ ስሜታዊ ትሆናላችሁ፣ በምታያቸው ነገሮች ሰው። ግን አንዳንድ ጊዜ ደግሞ የሆነ ስሜታችሁን ፍን አድርጋችሁ መያዝ አለባችሁ። በስሜት ተነሳስታችሁ ሰውን ማስቀየም የለባችሁም። ምክንያቱም እነዚህ ሰዎች ድራማቸውን ይሰራሉ፣ መልሰው ናቸው መልሰው እዛ ናቸው። ስለዚህ መልሰው ለሚገናኝ ሰው መሀል ውስጥ ገብተው ነገር መፈትፈት ማዳከር ሶ ይቅርብ እንደ አሳብ ማለት ነው። ይህም ሼም ነው። እኔ እንደተረዳውት ለራሴ ሼም ይዞኛል። መቤቴን ነው ምላችሁ። አንዳንድ ጊዜ ሼም ያዘ ሁሉ ጊዜ እኔ አዋቂ ነኝ፣ እኔ በላይ ነኝ፣ እኔ እኮ እንደዚህ ወሳኝ ነኝ ለእነሱ ህይወት ይሄብና ታይ የራሴን ህይወት ያልኖር